ለአንድ አካባቢ ሁለንተናዊ እድገት ማሳለጫው የመንገድ መሰረተ ልማት ነው። ለዚህም ነው መንግስት በቢሊየን የሚቆጠር በጀት በመመደብ የመንገድ መስረተ ልማቶችን እያስፋፋ የሚገኘው። የማዕከላዊ ኢትዮጵያ ክልል መንግስትም በክልሉ የመንገድ መሰረተ ልማትን ለማስፋፋት ትኩረት ሰጥቶም እየሰራ ይገኛል። በሳምንቱም በክልሉ የተለያዩ የመሰረተ ልማት ግንባታዎችን በማስመረቅ ለተጠቃሚው ማህበረሰብ ክፍት እያደረገ ያለው ክልሉ አሁን ላይም በሀዲያ ና በስልጤ ዞኖች በክልሉ መንገዶች ባለስልጣን የተገነቡ የጠጠር መንገዶችን በማስመረቅም ለአገልግሎት ክፍት እንዲሆኑ አድርጓል። በሀዲያ ዞን ከ31 ነጥ ሶስት ሚሊዮን ብር በላይ የወጣበትና አስራ አምስት ኪሎ ሜትር የሚሸፍነውን የበሌሳ ከቤቾ ዶሻ የጠጠር መንገድን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ና በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው ዶክተር ዲላሞ ኦቶሬ ተመርቆም ለአገልግሎት ክፍት ተደርጓል። የአካባቢው ነዋሪዎችም የመንገዱ መገንባትና መመረቅም የቀደመ ስቃያቸውን እንደሚቀርፍላቸው ነግረውናል። ይህ መንገድ ሳይሰራ በፊት ብዙ ይቺ ከተማ አልተቆረቆረችም ነበር። ፎንቆ የሚባለውን ከተማ ነበረ ሲጠቀሙ ነበሩ። እዚህ እህል ይመርታል። እህሉን በአያ በበቅሎ ሲጭን መንገዱ ብዙም አመቺ ያልነበረም፣ ብዙ ልፋት ነበረው፣ ሰው እንግልት ነበረው። ይሄ መንገድ ከተሰራ ወዲህ ሞቶረኛም አለ፣ መኪናም ይገባል። ሰዎቹን ከዚህ ሆሳና ከሆሳና እዚ ቦኖሻ ዶሻ ሲያመላልስ ሰው ጥቅም አግኝቷል። ጥሩ አመቺ ያልሆነ መንገድ በጭቃ ሰው የሚቸገርበት አያ በቅሎ እና ሌሎችም ስንቸገር የነበርንበት መንገድ አሁን ጥሩ ነው። አሁን የአካባቢ ማህበረሰብ ድሮ በእግሩ ይጓዝ የነበረውን በመኪና ነው እየተመላለሰ አለ። እስከ ዶእሻ ይሄዳል፣ እስከ ቦንሻ ይሄዳል፣ ሆሳና ይሄዳል፣ ፎንቆ ደርሳል። በጣም ከፍተኛ ዋጋ እየተከፈለ ነው። ጥሩ ነገር ነው። ሌላው በክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እና በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊው በዶክተር መሐመድ ኑርዬ የተመረቀውም በስልጤ ዞን ምዕራብ አዘርነት በርበሬና የምስራቅ አዘርነት በርበሬ ወረዳን የሚያገናኘው የኢመጃር ዱና ሌራ የጠጠር መንገድ ፕሮጀክት ተመርቋል። መንገዱ 20 ኪሎ ሜትርን የሚሸፍን ነው። በማዕከላዊ ኢትዮጵያ ክልል መንገዶች ባለስልጣን ወራቤ ዲስትሪክት የተገነባው መንገድም ከ35 ሚሊዮን ብር በላይ ውጪ ተደርጎበታል። የአካባቢው ነዋሪ ከዚህ ቀደም የነበረውን የማህበረሰቡን ስቃይ የመንገዱ መገንባት መቅረፉን ነግረውናል። ይህ መንገድ ከሌራ ዱና መጃር የሚያገናኝ ቀጥሎም ከዞኑ ዋና ከተማ ከወራቢ ጭምር የሚያገናኝ መንገድ ነው። ይህ መንገድ ስለዚህ አሁን በመጀመሪያ በነበረው ሂደት ለሞተር ራሱ አስቸጋሪ ነበር። መኪናዎች፣ ባጃጆች ሊሄዱ በጣም ላይ ዱና ገበያ ነው፣ ይሄ ወረዳ ውስጥ ያለ ትልቅ ገበያ ነው። እሱን ራሱ ለመሄድ በጣም የሚያስቸግርና የሚከብድ ሁኔታ ነው የነበረው። አሁን ደግሞ ሲታይ ጥሩ ሁኔታ አለ። በመርሃ ግብሩም የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰውም የክልሉ መንግስት ለህዝቡ የልማት ጥያቄ ምላሽ ለመስጠት ከምንጊዜውም በላይ ዝግጁ እንደሆነ አረጋግጠዋል። ክልሉ ባለው አቅም ሁሉ የህብረተሰቡን ተጠቃሚነት ለማረጋገጥም ይሰራልም ነው ያሉት። የሁሉንም ማህበረሰብ ፍላጎቶች በየጊዜው እያየ የልማት የሰላም፣ የመልካም አስተዳደር ስራዎችን ለመስራት ከማንኛውም ጊዜ በበለጠ ቁርጠኛ ሆኖ ህዝቡን ለማገልገል ተዘጋጅቷል። ብልጽግና መንግስት የጀመራቸውን ስራዎች ይጨርሳል፣ ያጠናቅቃል፣ ለህብረተሰቡ ያስረክባል። ለወደፊትም የጠየቋቸቸው አንዳንድ ጥያቄዎች እንዳሉ ቅድም ተገንዝብ ያለው ከዚህ ውስጥ የ ጎሞሮ ሙጎ አይሳክ መንገድ በተመለከተ በዚህ አመት በቂ ዝግጅት አድርገን በሚቀጥለው አመት ጨርሰን እናስረክባቸዋለን። ሌሎች የልማት ስራዎች በጀት በፈቀደልን፣ አቅም በፈቀደ መጠን ከእናንተ ጋር ሆነን እንሰራለን።